የማንም ልቅምቅም የሰው ልክ ያቅም ቢያቅም አይጠነቀቅም። እን እን ዛሬ ደግሞ ምን ጉድ ነው? ምንድን ነው የምናየው? ምንድን የምንሰማው? እንዲ የሀይሜን ሕይወት ለመረበሽ የመጣ ሰው ኬት የመጣ ሰው ነው ደግሞ? እንዴት ነው እናታችሁ የሚያደርገው? እንዴት ነው ጥጋብ ውጥርጥር ያደረገው? ሆ ይገርማል። ብሩክ ደግሞ አረጋጋው አረጋጋው። ተው ተዋንተ ልጅ ከረጋ ወተት ቅቤ ይወጣል ብያለው። በኋላ ላይ ፍንጥር ፍንጥር ፍንጥር ዝልል ዝልል ብለ መዝለል ለንትንም ለሚዳቋም አልጠቀማት። ረጋ በል ተረጋጋማታችን ረጋ ረጋ ማለት ጥሩ ነው። ለሁሉም ነገር አስተውሎ መራመድ ጥሩ ነው። ጋሼ ጋሽያ አንዴ ምን አለ መሰላችሁ ሩጣችሁ ትገቡና ሩጣችሁ ትወጣላችኋል አለ። እውነት ነው። አንዳንዴ ለሚያልፍ ቀን የማያልፍ ቃል መናገር የለብንም። አንዳንዴ ለሚያልፍ ነገር ሁሉ አምሯቸው ላይ ማያልፍ ነገር ለሁል ጊዜ ትውስታ ሆኖ መጥፎ ትውስታ መጥፎ ጠባሳ ሆኖ እንዲቀመጥ እንዲቀር ማድረግ የለብንም። ብሩክ ነገ ህሊና ያቅፋል ከሀይሚ ጋር ተገናኝታ አብረ እንደምትኖር ሀይሚም ከአንተ ጋር እንደምትኖር ይታወቃል። ይሄ ግልጽ ነገር ነው። ግን ዛሬ ላይ እንዲህ በቆመችበት እንዲህ ሰው ፊት ጥላት እየሄድክ እያዋረድካት እየናካት እየረገጥካት ነው እና አንተ አሁን ብዬ ብዬ አቅቶኝ አስረጅኝ አስረጅኝ ብዬ ከብዶኝ ልታስረዳኝ ስላልቻለች በቃ ጫክኛለሁ ልቤ ቆርጧል ወስኛለሁ አይነት ነገር ነው እያልካት የምትገኘው። እሷ ለሁለታችሁ ፍቅር ነው እየለፋች የምትገኘው። አንተ ደግሞ ምንም የሚያገባኝ ታሪክ የለም ብለህ እጅን አጣጥፈ ወጠ ቁጭ ብላልና እንደዛ መደረግ የለበትም። ሌላኛው ደግሞ ዛሬ መጦ አንተ የማን መላጣ ነው እናታችሁ? ዛሬ መጦ ጭራሽ ለሀይሚ ተደርቦ ምናምን የሆነ በእርግጥ እኔ ቅመሟንም እንትን ማለት ጥሩ ነው ግን አንተ ምን ቤት ነህ? ኬት የመጣ ሀይናውጣነ ደግሞ ሀይሚዬ ለዚህ ሰው ፊት እንዳሰጩ አደራሽን። የምነግርሽ ነገር ቅመሟ ማለት ነው ምንም አንቺን ትክክል ነሽ ብሎ ቢደግፍሽም ግን ደግሞ ኖ ኔቨር አያስፈልግም። በሁለታችሁ መሀል እኛ ሀሳብ አስተያየት እንስጥ፣ ያለውን ነገር እውነታውን እንይ ምናምን ነገር ግን ዛሬ መጦ እንዲህ ከብሩክ በልጣለሁ ከብሩክ የተሻለ አስተሳሰብ አለ ምናምን ብሎ እንዲላላት አልፈልግም። ይቅርታ አድርጉልኝና ማለት ነው። በቅድሚያ እንዴት ናችሁልኝ የተወደዳችሁ የቻናል የቤተሰቦች፣ አንዳንዴ እንግዲህ ስሜታዊ ስመጣ ሰላምታ የምረሳበት ቀና አለ። ይቅርታ አድርጉልኝና ላይክ ሼር ሰብስክራይብ ስለምታደርጉኝ ከልባ አመሰገናለሁኝና፣ ዛሬ ወደ ዛሬ ቪዲዮ ሳልፍላችሁ ሀይሚና ቅመማ ቡብዬ መጠዋል ስላየዋቸው ደስ ብሎኛል። እኔ እንደውም እግዚአብሔርን ነው የምላችሁ። ቢጨቃጨቁ ምንም ምንም ምንም ቢሉም እንደው ከሚዲያ ሲጣፉ ይጨንቀኛል። እየተጨቃጨቁ ራሱ ቢመጡ ደስ ይለኛል። እና የድሮ ጭቅጭቃቸው አልናፈቃችሁም? በቅድሚያ ግን ጸጉሯን እያበላሸባት እየተናደደች እየተበሳጨች የሆነ ተንኮል እየሰራባት ተደብቆ እሷም የሆነ ነገር እያደረገችው የሆነ ቦታ ተቀጣጥረው ሀይሚ ከኋላው እየመጣች ጀርባው ላይ ስታቅፈው ሀይሚ እንዲሁ ቀጥረው እየጠበቀችው ከዛ መጦ ከጀርባ ላይ ሲያቅፋት ሲስማት ሲለያዩ በዝናቡ ሲሯሯጡ እግዚአብሔርን ያ ጊዜ በቃ ናፈቀኝ። ወደኋላ ኋላ ምን አለበት። አንዳንድ ቀናቶች ግን ማለት ነው ምንም የቱንም ያህል ጥሩም ቢሆኑ መጥፎም ቢሆኑም ያልፋሉ። በቃ እንኳን መጥፎ የተባሉ ነገሮች ጥሩ ነገሮችም ያልፋሉ። በቃ ትዝታ ሆኖ ትውስታ ሆኖ ይቀራሉ። እና እንደው ምን አለበት ያው እኔ እንጃ ጥሩ ሙድ ላይ ነበሩ፣ ጥሩ ነገር ላይ ነበሩ፣ ጥሩ መንገድ ላይ ጥሩ ጅማሮ ላይ ነበሩ። እና ደስ ይል ነበረ። አሁን ላይ ግን እንደው ይሻላል አሁን አሁን ላይ ደግሞ እንደው ከሚጠፉ ሚዲያ ላይ እየጠፉ ያስጨንቁናል። የሆነ ነገር ካልተፈጠረ ወይ ሀይሚን ካላመማት ወይ ብሩክን ካላመመው ወይ ብሩክና ሀይሚ ካልተጣሉ በስተቀር ሚዲያ ላይ ስለማይጠፉ ሲጠፉ ይጨንቀኛል፣ ይደብረኛል። እና ከሚጠፉ በቃ እንደው እየተጨቃጨቁም እንደዚሁ ይምጡ፣ በቃ አይናቸውን እንያቸው፣ ደህንነታቸውን እንይ ብዬ በቃ ደስ ይለኛል። ሳያቸውና ስለመጡ ደስ ብሎኛል ሁለቱም እና ዛሬ እንግዲህ ከዚህ ልጅ ጋር ሌላ ታሪክ ውስጥ ገብተዋል። ይሄ ልጅ ደግሞ አንድ ቀን ለሚያውቃት ሀይሚ ብዙ ታሪክ እያወራ ነው። በቃ ብሩክን ስርዓት ለማስለመድ ስርዓት ለማስተማር ከሀይሚ በቃ ከአንተ በላይ ነው ያስብላታለሁ። ለሀይሚ አይነት ነገር ነው እያለ ምንም ቢሆን ብሩክን እንድት ሌላ ውጭ ሰው እኛ እንደፈለግን እንናገረው፣ ወንድማችን ነው፣ እናከብረዋለን፣ እንወደዋለን የሀይሚን ሃይሚ ብሩክ እንዲሰደብ ስለማትፈልግ ብሩክ እንዲከፍቶት ማየት እንደማትፈልግ ማለት የሆነ ደስታውን ስለምትፈልግ እናውቃለን፣ እና ያን ያህል ክፉ ነገር አንናገረውም፣ እንወደዋለን። እንዲረጋጋ ውጥር ውጥር እንዳይል በቃ ሃይሚ ላይ ሌላ አክት እንዳያሳይ የድሮ ማንነቱን የድሮ ፍቅሩን ይዞ እንዲቀጥል ነው እንጂ አንተ ግን ዛሬ መጣህ፣ ምን አይነት ወጥ ነህ የሆንክ? ወጣወጥ ወጥ እንጨት ማለት ነው። ዛሬ ላይ መጣህ ብሩክ ላይ እሪ እንድትልበት አንፈቅድልህ እንዴ? ምንም ቢሆን እኮ የቅመሟ ንጉሷ ነው አይደል እንዴ? የንግስቷ ንጉስ ነው። ንግስቷንና ንጉሱን ማንም ሰው ሊለያያቸው አይችልም፣ የፈለገ ታሪክ ቢመጣ ማለት ነው። ሄኖክን በዛ ሪ እያለ ነው። አንተም ደግሞ እዚህ መጣህ ዊይ ዊይ ያልክ ነው እንዴ? አምቡላንስ እየጮክ መሽከርከር ትችላለህ፣ ከተማው ሙሉና በብሩክና በሃይሜ መሀል ግን እንዳትገባ ማንም ሰው እንዲገባም ስለማንፈልግ ማለት ነው። ብሩክ ደግሞ ልነግረን የምችለው ነገር ምንድን ነው፣ ብትረጋጋ ጥሩ ነገር ነው። አንተ አሁን ጨክንሃል፣ ቆርጦልኛል፣ ወጦልኛል እያልክ ነው የምትገኘው። ከሃይሚ ጋ ምንም ነገር ኢቨን ስልክ እንኳን እንዳትደውልል ነው እያስጠነቀቃት የምትገኘው። ግን ይቅርብህ፣ ሌላ ብታይ ሌላ ነው ሀይሚ እስከ ሁሉ ነገር የተቀበለች እስከ ደካማ ጎንህ እያለ ብዙ ነገሮችን የተቀበለች ሀይሚ ናት። በጣም ባገኘህም ጊዜ ማለት ነው አብራ ያደገች እሷ ናት። ዛሬ ላይ ሀብታም ነህ አለህ ብር፣ ቆንጆ ነህ አለባበስ፣ ደናደና አለባበስ ነው ምትለብሰው። እግዚአብሔር የተመሰገነ ይሁን። ቁንጅናን፣ የላይ ውበትን፣ መኪናን አይቶ የሚመጡ ብዙ ሴቶች ሊኖሩ ይችላሉ። ግን እመነኝ አብሮ እንዳደገ ሰው አብሮ እንዳሳደገ ሰው የእውነት ብዙ ነገር ያስተማረች ብዙ ነገር ያሳየች እርስ በእርስ የእውነት በቃ ተደጋግፋችሁ የአንድ ሳንቲም ሁለት ገጽታ ናቸው በቃ ማለት እንዴት ነው አንተም ያለ እሷ እሷም ያለ አንተ በቃ ምንም ደስ አትሉም አትደምቁ ሙላ እያየናችሁ እንኳን እንደው አንተ በሌላ ቻናል እሷ በሌላ ቻናል እንኳን ስትመጡ ማየት ያስጠላናል እስከዚህ ድረስ ነው የምንወዳችሁ የምናከብራችሁ እና ያለ እሷ ግርማ ሞገስ የለም ባጭሩ ውበትህ ሀይሚ ናት። ብሩክም ለሃይሚ ውበቷ ሞገሷ እሱ ነው። ስለዚህ መለያየትን ምርጫ አታድርጉ። ሃይሚ አሁን በጣም እየለመነች ነው ብሩክን፣ ግን እየደከማት ነው። ሴት ልጅ ናት፣ እንዲህ አትፈትናት፣ እንዲህ አታወዛግባት፣ እንዲህ በቃ ስቃይዋን አታብዛባት። የራሷ ብዙ ችግሮች አሉባት። እነዛን ችግሮች ትፍታ ተዋት እና በቃ ማስረዳት ያለብን ነገር አስረዳት። ቅድም ራሱ እንዲህ መጮህ አልነበረብን እሷ ላይ ልጁ ነበረ። አንተ አይመለከትም ይሄ የኔና የሀይሚ ጉዳይ ነው። ኢቨን ፍፄን ራሱ ይቅርታ ጓደኛችን ነህ እንወደሃለን እናከብረሃለን። ግን በዚህ ጉዳይ ላይ መግባት አይጠበቅብም ይሄን ነገር እኛ ወይ ከሚዲያ ጀርባም፣ ከሚዲያ ጀርባ ቢሆን ደግሞ ሌላ ታሪክ ነው። ለምን ሚዲያ የሚጠይቀው ነገር አላ የእነዚህ ልጆች እያንዳንዱ እርምጃ፣ እያንዳንዱ ህይወታቸው በቃ አስለምደውን አላ ህይወታቸውን ሁሉ እያሳዩን ስለሆነ ሲጠፉም ስለሚጨንቀን በቃ ማወቅ እንፈልጋለን። ስለዚህ ከካሜራ ጀርባ የሚሆን ከካሜራ ከቻላችሁ እንደው እግዚአብሔር እንደው ፈቅዶ በቃ በካሜራ ጀርባ ከካሜራ ጀርባ በቃ ሳትወጡ በቪዲዮ ምናምን ብትጨርሱ ምናምን ደስ ይለናል፣ ብትነጋገሩ፣ ብታወሩ። ካልሆነ ግን አይ ይሄ ነገር ተመልካች ሲጀመርም ጀምሮ ነበረ እያወራን እየሰማ ነበር። ስለዚህ መስማት አለበት ካልክ ደግሞ ሀይሚን ለብቻ ለምን እኔ ቆንጆ ነይ የተሳሳትሽው እዚህ ዜጋ ነው አየሽ፣ ይሄ ያለፈ ሕይወቴ ነው። አንቺ ባለፈ ሕይወቴ መጠየቅ አትሺም ነበረ። ስለዚህ ይህን ጥፋት አጥፍተሻል ብሎ ጥፋቷን ቢነግራት እሷም ይቅርታ ትጠይቀው ነበረ። ነገር ግን እች ልጅ ያየችውን ፎቶ፣ ያየችውን ቪዲዮ፣ ያየችውን ቮይስ በቃ እንዳልተፈጠረ አድርገሽ እርሹ አይነት ነገር ነው ወይም ደግሞ አይመለከትሽም ነው እያላት የሚገኘው እሷ እኮ ባይመለከታት እኮ መጀመሪያውንም አትጠይቀውም ነበር እና ባጭሩ ግን ልናገር የፈለግኩት ነገር ምንድን ነው ሀይሚና ብሩክ መታረቃቸው አይቀርም እግዚአብሔር ፈቅዶ ወዶ ደግሞ የሆነ ቀን ላይ ይታረቃሉ ግን ዛሬ የመጣው ልጅ እኔ እግዚአብሔርን ብሩክ ቢያናደደኝም በሀይሚ ጉዳይ ላይ ጥሏት ሲሄድ ያልሆነ ንግግር ሲናገራት ምናምን ሳይብበሳጭን ብናደድም ግን ደግሞ የሌላ ሰው የውጭ ሰው መጦ ኢቭን ማለት ኢቭን ኢቭን ኢቭን ፍፄ የራሱ ብሩክን እንዲናገሩ አልፈልግም። ምንም በቃ ጥፋት ቢያጠፋም ብሩኬ፣ ይሄ እኮ ስህተት ነው፣ በዚህ መንገድ ትክክል አይደለህም ብሎ እንደ ጓደኛ ሊመክረው ይችላል እንጂ እንዴ! ለምንድ ነው ሀይሚ ላይ እንዲምታደርግባት? ሀይሚን ለምን እንዲያልካት? ለምን እንዲመብት የለም ብሎ እንዲቆረቆርላት ወይ ደግሞ እንዲሰድበ አልፈልግም። እውነተኛ ጓደኛ ከሆነ ሁለቱን ለማስማማት ከዚህ በፊትም ብዙ ቀን ተጣልተው ያውቃሉ። ፍፄ ገብቶ ነገራቶችን ፈትቶ ታውቃላችሁ። ምን ላይ ደረጃ ላይ እንደደረሱ እንዴት በቃ እንደተስተካከለ ሁሉን ነገር ታውቃላችሁ አይደለም። ልክ እንደዛ ነው። ሶ እኔም ይህንን ባህሪውን ቀጥሎ በስርዓት እንዲያስታርቃቸው እንጂ በመሀል ገብቶ ብሩክን ያልሆነ ነገር እንዲናገረው አልፈልግም። ሄኖክም ደግሞ ለብሩክ ወግኖ ሃይሚን እንዲያሸማቅቃት የጥፋተኝነት ስሜት እንዲሰማት፣ ልክ ብሩክ ያደረገው ነገር ሁሉ ነገር እውነት እንደሆነ እንደማይሳሳት በቃ እያወራ ያለው ፍጹም እንደሆነ በቃ ብሩክ ፍጹም እንደሆነ ከዚህ በፊት የሆነ ጥፋት አጥፍቶ እያለቃቀሰ ነበርና እንዲናገሩት አልፈልግም። እኛ እንናገረው እኛ እንቆጣው ሲያጠፋ እኛ እንምከረው። ምክንያቱም እኛንን ከጎናቸው ያለን ምድረ አስመሳይ ሀይሚና ሩታ ሲጀመር በአስመሳይ ሰዎች ነው የተከበቡት። እና እች ልጅ አሁን ይህ ልጅ ለእሷ የሚያስበቃ ከእሷ ጋር ጓደኛ እንደሆነ ምናምን ብዙ ታሪክ ነግሮት አለ ብሩክ። ብሩክ ደግሞ ቱግ እያለ ነው። ተው እንጂ ያልበሰለ ጠላማ አትሁን። ተረጋጋ ብሩክ። ይህ ልጅ ከየት ይምጣ ከየት አታውቀውም። መንገድ ላይ ያገኛት ይዟት መጣ። ሲጀመር ከአንተ ጋር ትተዋውቃላችሁ ከዚህ በፊት። ለምን ይዋሻል? ሀቅ እኮ ነው። ከሙሺ ጋ እኮ ከሙሺ ጋ ፎቶ ተነስቶ እኮ ይቻለውኝ እኔ ታቋል ልጁን ልክ እንደማታውቀው አድርጋ አክታት አድርግ ብሩክ ደግሞ ማለት ነው። እና ይሄ ልጅ ደግሞ ወጣቱን በቃ ከህይወታቸው ውጣላቸው ሀይም፣ ያንተ ድጋፍም ያንተ ምንም አትፈልግም፣ ሲጀመር አንተ እንድታወራላት አትፈልግም። እና ፍቅር ዋነኛ መከባበር በቃ እንዴ ተከባበሩ እንጂ ምንድነው ሰው ፊት እንዲህ ማለት? ዞር ብላችሁ በጓዳችሁ ማድረግ ያለባችሁን ነገር አድርጉ። ሶቪት የእውነት እኔ ሶቪት የተናገረኝን ሰው መቼም ይቅር አለውም። ሶቪት ያመናጨቀኝን ሰው መቼም ይቅር አለውም። በተለይ የምወደው ሰው የማፈቅረው ሰው ከሆነ በጣም ያመኛል፣ አልዋሻችሁምና፣ ያ መሆን የለበትም። ብሩኬ ተረጋጋ። ለማንኛውም ግን አጨብጫቢዎቹ አታጨብጭቡ፣ አይዟችሁ እያጨበጨባችሁ ማለቴ ማለቴ ሀይጣሉ ሀይሜና ብሩክና ይህ ልጅ ግን ያው ድጋሚ ባላዩ ራሱ ደስ ይለኛል። ምንም ሀይቢ ሲጀመር ጠበቃው ነኝም አላለችም። ከአንተ የበለጠ ለሀይሚ ብሩክ ያስብላታል፣ ይወዳታል። ብዙ ነገሮን የሆነት ለመናገር ማለት ነው። እሷም ለብሩክ ብሩክም ለእሷ ዋጋ ተከፋፍሎ እዚህ የደረሱ አልጋ በአልጋ ሆኖ አደለም የመጡት። እሺ ዛሬ አንተ ዛሬ ገና ዛሬ ብሩክንም ሀይሚንም በትክክል ሳታቅ ስማቸውን እንኳን በስርዓት ሳታቅ መጠ የመናገር መብት የለህም። በእርግጥ ያው ስሜታዊ የሆነ ሊሆን ይችላል ብሩክ እንደዛ በጣም አክቱ ሲያበዛ ምናምን ሪያክሽኑ በጣም ደስ አይልም ነበር ምናምን ፍፄም ራሱ እስኪገረም እስኪደነግ እስኪደነገጥ ድረስ እና ግን አንተ እንዲህ የመናገር መብት የለም። መፍታት ያለባቸው ሀይሚና ብሩክ ናቸው በዛ ከተባለም ፍፄ ነው በማን ሊገባ የሚችለው እንጂ አንተ የመግባት መብት የለም አለቀ እና ብሩክ ደግሞ ተረጋጋ አባቴ ሀይሚ ደግሞ የሄደች ጊዜ ላትመለስ ትችላለች ተው እረፍ ለማለት ነው የምወደው አመሰግናለሁ፣ ስለነበረን ቆይታ። ነገ ደግሞ ቸሮር ያሰማን። ሌላ ምን ይባላል?